በዛች ማጭሪቱ ብረን ሳገላብጥ ሳገላብጥ ሳገላብጥ ሳገላብጥ እንደው ህሩጭ ተበላሸብት። በዚያም ነው ወንገሽ ነው ቁርጥ። እንግዲህ እንደው ምን እና እኔ ነው፣ አንተ ማን ፈቀደኝ? አይ አያሌው፣ እንደው አንተም ባይጥልልኝ እንዴት ሆን ነበር። እኔስ እንደው ማን አስቦኝ እና እንደ አንድ እዚህ ነው ሁለት እኮ እና እንደው ዛሬ ሂጅ ልግዛው ብለህ እንደው ሳንቲም የቱ ታላችህ። እንደው በሄድ ብዬሽ ዛሬ ትገሺው ዛሬ ልግዛው እንጂ ውል መያደርግ ሆኖብሽ ነው እንደነገርኩህ እህሉን አበላሽ። ወጣ ታየውም በየወጣው ደፍቼ ደፍቼ በአንድ ባንድ ዕቃ እንደው ሽክፍ አርጄ እንደው ብቆሻው ነው ቢያይ ነው ችግር የለውም እንጂ ቃል እኮ የምለው ትዳኑ ነውር ነው። የሌላውን ነው ያንቺን ስልሽ የሌላው ነው ይልሻ ብዬ ሰጣቸውና አይመልሱትም እንጂ፣ አንቺም እኮ በጥሬው ባትመልሺ በብዙ ብዙ አቅጣጫ እኮ ይመልሳል። ቀለል እኮ ነው። እንዴት ነው መልስልሃለሁ እንጂ እንዴት ነው አያሌው ነው የምነግርህ። እንዴት ነው አታስብ ሰጥሃለሁ አሪፍ፣ ተሻለ ዝም ብሎሽ። እንግዲህ ያስ፣ እንደው አሁን እህል ብዙ ነው፣ ወደረ ዱ ይሄን ያህል ዋጋው የደረሰ ነገር፣ እንግዲህ ልግዛውና ትልቁን ተገዛው አይቀርሽ እና ምን አባቱ እኔ፣ ርካሽ ነው እንዲያው ደህና ነው፣ በርካሽ ነው የሚገኝ። አዎን እንደውም ሁለት ሺህማ ምን አለ በሌላ እግርዬማ፣ እንደውም ይጨምራል አሉ ወደ ሶስት ይዘልቃል። እንደው እዚህ ነው ን ባለ ሁለቱሽ ሽጋውን ይድፋይ። እንደው አንተን የጣለልኝ እንደው ፈጣሪ እኮ እንደው አይቶ ነው እንደው ችግሬን መድኒት ወንድም እኮ እንደው እያሌው መንደር እራሱ እንጃ ነው የሚሉኝ። መድኃኒቱ አየሁ መድኃኒቱ እንጃ ነው የሚሉኝ ነው። ጨዋታ እኮ እያሌው ምን አባቱ ጨዋታ ደግሞ ምን አባቱ። ስለዚህ ልግዛው አሁን።

ሌላውን ነው ለብሼ መጣሁ። ማለስቲ እንግዲህ እኔማ ዛሬ ብገዛው ብዬ አይለ ደግሞ ነገ ደግሞ እንዳል ይችላል። አሁን አሁን ብርር ብዬ አሁን ሌላ ብዙ

ይገኛል አይገኝም? የሚለው ሌላ ሆኖ ግን ገንዘቡ

ዝምብላ ነው አጠቅመህንም ነው የምልሽ። የት እንሽጣ? የለም አትሸጥም። ኧረ በጨከነህ ጠላት ዋት፣ በስመ አብ ወመንፈስ ቅዱስ፣ ገና ስንት እንጀራ ታበላኛለች እምላት። ናንተ እንደው አጨካክል እ ምኑን እንሽጥ? አጨካክል እንደው አደፋፍርህ አደፋፍርህ አደር ላወራኸው እራሱ ነው እምልህ፣ ላወራኸው እራሱ አበሳ አበሳ አለብህ። ያው ምን ያውቃል የመንደሩ ሰው?

ምንም ተምን ነው ማገናኘው? አልገባ። አንቺ አትነዝንዥኝ፣ ሆድ ብሶኛል፣ አትነዝንዥኝ። ለህድና ዝምቤት መንደር አንዱ ዝምቤ በጉልበቱ ተደፍቼ ተጠምጠም እን ባካችሁ፣ ባካችሁ፣ አበድሩ፣ ጭንቅ ላይ ወድቄ ነው ልበል። ዝም ብዬ እንዲያ ነው የሚሻለኝ።

ሰው ልስትና የወለን ቸገረኝ። እባክህን እባክህን ስጥኝ ሳንቲም የሌለኝ ሆኖ ነው ምሽቴን ትንሽ አሟት ነው ታኪሙ ይዣት ልህድ ብሎ ሳንቲም ነገር ይወስዳል። አንድ ሶስት ሺህ ብር እዛ ተባለ እዚያ ር ተማበሩ ብር አንስቼ መስጠት ነገ ነገ ነገ ነገ በቅዳሜው ነገ ወይፈን አውጥቼ የምሸጥ ነኝ ይሰጥሃለሁ ብሎ ወሰደልህና ይኸው ዛሬ ሁለት ሰንበት ሙሉ እንዲያርጎ ይኸውልህ አሁን ተነገ በስቲያ ባለ እዚህ ር ነው ነገ ገንዘብ ወዲት የምናረግነን እንድታመጣ ይዘውን ሲሉኝ የወለነ የፈጠጠ ነገር። አንተ ራሱ እንደው ነገረኛ ነህ እንጂ እንዲሁ አሁን ተዚህ ተማበር ብራውን አወጣ ትሰጣለህ። ምን ላድርግ ብለህ ነው? ችግር በአንድ ሰው አይቀርዳም። ው በእጄ ላይ ሳንቲም የለን። እኔ ምን ላድርግ ብለህ ነው? የሌለ ሆኖ ተደለ የለኝ ምለ እንጂ። ታዲያ ተማበር ብር ሰጠህ አሁን። ሰውኔቁ ሰው እኮ ይሁን እንዲህ በእጅ በእግር ገብቶ ይወስዳል። ተዚያ ዋላ አረ የዚህ ደግሞ ልጁ ነው። አንተ የዚህ ደግሞ ልጁ ነው። እኔማ ቸገረኝ ሲል እውነቱን እውነቱን መስሎኝ ምሽጢና መማት ሲል መቼም ችግር በአንድ ሰው አይቀርም ብዬ አውጥቼ ሰጥቼ። ደግሞ ምነው የእሱ ብቻ ቢሆን ተሱ ጋራ ያራት ነው የሶስት ሰው እኮ ነው ደግሞ ሰጥቻለሁ። ዋ አንተም አብዝተዋል። ዋ ላርግ አብዝተዋል ማለት ነው ላርግ ብለህ ነው መችስ በችግር እንጨክናለህ ብለህ እና ሁሉም እንዲያሉ ዋ ነው ነህ ነው ተናግሬ አለሁ። አሁን ለምሽቱ ነገርኳት እየተጠመዘመዘች ም እንዲያው ነገ በዚያ ይዞልኝ እለፍ ባክሽን ባክሽን ንገር ይውላታል በደስቲ ይዞልኝ አልፋል እንዴ አለችኝ። ሮኝም እንደው አሁንማ ታልሆነ ተኔ ልሙላው እና መቼም ሰው በገዛ ገንዘቡ ነው ነገር የሚያፈራ። ወደ ህግ ቢሆን እህዳለሁኝ ብያለሁኝ። እኔማ እንደው እህ መጣው ተበድረው አሁን እህ ህግ ድሮስ ደግሞ በዚህ ማለት አራ እኔም ይኸውልህ ሰው በገዛ ገንዘቡ ነገር ያፈራል ብዬ እንደው በራሴ ስበሽቅ ቆይቼ መጣሁኝና አሁን አንተ ትየልኝ። አንሱ ደግሞ መስክዩ ወርቁ ወደ መስክየዱነው። ኧረ በል እስኪ ያ እኔማ ላይሆንልኝ፣ ይኸውልህ በማልዳው መጥቼ አንተ አስማር አትበል፣ ገንዘብን ወዘንኩ ለምኑ ለምኑ አትበል

ሳንቲም ፈልጌ ነበር፣ ወደ አንተ አመጣጥ ሳንቲም ሳንቲም ትሰጠኛለህ? መቼም አንተ ካለህ አትከላኝም ብዬሽ። አንተ ፍለገ ወል ደግሞ ምን አባቱ ታለማ ምን አባቱ እኮ እንዲያ ብዬ እኮ መቼም እየተረዳዳን ነው የምንኖረው። ኖራው ብዬሽ፣ ያና ስቤ ነበር የመጣሁኝና እሱ ስለከነህ እኛ አኛ ካልተረዳዳን ማን ይረዳዳል? ግን እኔማ ብርቄ የፍጩ የምናምኑ ይቅመሙ እያለች ስታስቸግረኝ ጊዜ

ሁለት ነው ጉዱ። እባክህ ምን ተወው፣ እና የለህም ምንም በቃ ነው። ምን ቢኖር ታዲያ በቃ አንድ ሺህ እንኳን ሌላ እዳ አለብኝ

አይዞንሽ ፈላልግ። በዚያ በላይ ሰፈር ምደ ፈላልግ። ሮጉር ነው እናንተ እናንተ እዚህ ቤት የት ናቸው? ደህና ዋላችሁ። ለማዛ መስጊድ ለምን ናችሁ? አጊያሌው <coughs> አቤት

ዝም ብዬሽ ልጠይቀው ብዬሽ እኮ ነዋ መምጣቴ። እኔማ ተበይኝ አንድ ነገር ሆነች ብዬ ነው ያተው። ሆነች ደግሞ ምን ይቸግርሀል አንተ? ምን ሌላ ነው ችግር የስተው፣ ሌላ ነው ምን ቸገረ? እንዲያው አስመራ ገንዘብ አይደል ችግረኝ፣ ገንዘብ ችግረኝ እኮ ገንዘብ፣ ሳንቲም ፈልጌ። አሁን ማንን ልጠይቅ? ማንን ልጠይቅ አሁን? ዝም ብዬ በደፈ ነው

ተወይ ይባከን፣ ይሄ ስንሻው የሚሰራ ይስራማ። ተወው ይባከን። በእጅ በገኛገብቶ እመለኛ ነው። አሁን ተነገበስቲያ ተነገበስቲያ ማህበር አለ ወዲት የሚደረግ ነው ብለው ገንዘቡ እንድታመጣ ብለውኝ፣ አሁን በዚህ ሁለት ቀን ውስጥ አላመጣሁ በቃ። ይኸውልህ ወደ ስንት ሺህ ብር መሰለህ ተሰው ላይ እያለኝ፣ ለአራት ሰው ነው ለሶስት ሰው እሰጥቻለሁ። እና እንዲያው ምንም አልተቀበልኋቸውም። ኧረ ምን እቀበላቸዋለሁ? ይኸውልህ እደጃቸውን እየዘጉ እየጠፉኝ። አሁን ታልሆነማ እኮ ወደ ህግ

ማህበር ያዣ የለህ? እንዲያማ፣ ቆይ እኖርሃል። እሱማ አታጣም። ግ ምን አባቱ ነገ እኮ መለስልሃለሁ። አሁን ወይፈኑን ላምን እንዳልሽጥ ግራ ግብት ያለ ነገር ብለህ። ከብት እንዴት ከብት ይሸጣል ብዬሽ እኮ ነው። ትበጊን ሁላ ስታጫጉተኝ እንደዚህ እንትን ስትል እንዴት ያት ያልሽ? አስማረኮታለው እምቢ አይለኝ በቀርን የታለ ምን አባቱ የለኝም። የማህበር ብር ነው። ወዲት ለሊት እንትን እንደምንም

ሁለት ሺህ ብሬን አውጥቼ ተበድሬ ከፍቼ መችም ዝም አትልኝም።